የአረቦች ክፋት እስከዚህ ደርሰዋል ማለት ነው። በኢድ ወዜማ ያደረገቻትን ጉድ ተመልከቱ ማለት ነው። ገጠር ላይ አብረን ሄደን እናሳልፋለን ብላ መንገድ ላይ እንዴት እንዳደረገቻት ጉድ ነግራቸዋለሁ ማለት ነው። እህቶቼ ጥንቃቄ አድርጉ፣ መዳሞቹም እንደዚህ አይነት ነገሮች ሲሏቸው እሺ እንዳትሉ ማለት ነው። ቪዲዮን ላይክ ሼር አድርጉት፣ እችን ልጅ የሚያውቃት ካለ እንዲደርስላት። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁን? እኔ ጋር ሁሉ ሰላም ነው። አላህ ሱብሐነሁ ወተዓላ በያላችሁበት ሰላማችሁን ያብዛልኝ። ክርስቲያን ወገኖችም ሰላም ብያለሁ፣ ኢድ ሙባሪክ ብያለሁ። ሀባይቢ እንኳን አደረሳችሁ። አላህ ሱብሐነሁ ወተዓላ ደግሞ መጪ የሆነ ከቤተሰቦቻችን የምናሳልፍ አላህ ያድርገን እና ኢዳችሁ እንዴት ነበረ? ዛሬ ቀን እንዴት አሳልፋችኋል? እርግጠኛ ነኝ መዳም ቤት ያላችሁ እንደኔ ደክሟችሁ በጣም ከባድ ነው። ወላ ዛሬ በጣም ደክሞኝ ነው ያልኩት በተለይ ደግሞ እጃዛ እንድወጣ ከልክላኝ መጨረሻ ላይ ግን ወላ በጣም ደክሞኛል። ይህን ሁሉ የምታዩት ነቃ እዚ ጋ ምንም ነገር የሰራነው ነገር የለም። በነገራችን ላይ እያወጣን ነው ያለን እያወጣን እያለ ነቃ እዚ ጋ እያሳየኋቸው ነው እንጂ የወጣው ጋ ከዚህ ይጥፍ ይበልጣል ማለት ነው። እሱንም መልሰን ልናጥብ ነው ማለት ነው። እነሱ ይጠጣሉ ይበላሉ። መጨረሻ ላይ ግን አጣቢውም ቡና ሰሪውም ሁሉንም ነገር የምናደርገው እኛ ሰራተኞች ሆነን ማለት ነው። እና እነሱ ለራሳቸው እየተደሰቱ እኛን መጥበቅ ውስጥ እና ብቻ አልሐምዱሊላሂ። ይህም ደግሞ እየሆነ ያለው ህይወታችን ቀይራለን የተሻለ ህይወት ነገ ደግሞ ሌላ ቀን ነው ብለን ሶብር አድርገን እየሰራ እንዳለን ህይወቶች አላህ ሰብሩንና ጉልበቱን ይስጠን። አላህ ሙሉ ጤናን ይስጠን እላለሁ። ሲቀጥል እንደነገርኳችሁ መግቢያ ላይ ይህችን ልጅ መዳሟ ምን እንዳደረገች አልንገራችሁ ማለት ነው። እንደሚታውቁት አንዳንድ መዳሞች የኢድ ጊዜ በእንትን ከተማ ውስጥ ከማሳለፍ ይልቅ ገጠር ላይ ማሳለፍ ይወዳሉ ማለት ነው። እኔም አሁን ገጠር ነው ያለነው፣ ዛህሚያ የሚባል ቦታ ነው ያለነው። እዛ ነው የተሰበሰብ ነው እና ከሰላሳ በላይ ሰው ነው የተሰበሰበው። ከነ ልጆቹ አጠቃላይ ወደ አምሳ ይጠጋሉና እዛን የተሰበሰብ ነው አንድ እስትራሃ ውስጥ ነው ያለ ነው እና እንደኛው እሷንም ገጠር ሄደን እናሳልፋለን ብላ ሙሉ እቃሽን የምትለፍሽውን ነገር ያዥ ብላት፣ ከዛ መንገድ ላይ ከደረሱ በኋላ ከመሬት ተነስታ መንገድ ላይ ምን እንዳለቻት ልንገራችሁ ማለት ነው። እና ውረጂ እኛም ሽንታችን እሸናለን አንቺም ሽንት ሽንሽኝ ከዛ ደግሞ አብረን ወደ እንትን መንገድ ላይ መቆም ስለማንችል አሁኑኑ ሽንት ሽንሽኝ እኛም ሽንትችንን እንሸናለን ብላ ውረጂ ብላት አውርደዋል እነሱም እንደሚሸኑ ሆነው ከዛ እሷ ትንሽ ራቅ ብላ ሄዳ ለመሽናት ማለት ታውቃላቸው መንገድ ላይ ስትሆኑ ደግሞ ሩቅ መንገድ ከሆነ ግዴታ ከመኪና መውረድ ይጠበቅባቸዋልና። ከዛ እነሱ ልጆቿን ሰብሰብ አድርጋ እሷን ሳትጭናት እሷ ከኋላ እየተከተለቻቸው እሷ እንትን መኪና ውስጥ ለመግባት እየመጠች ልጆቿን ቶሎት ብላችሁ ግቡ ብላ መኪና ውስጥ አስገብታ መኪናውን ሰውየው ሸግሎ እሷን መንገድ ላይ ጥለዋት ሄደዋል ማለት ነው። አስባችሁታል። መንገድ ላይ ጥለዋት ሄደዋል ማለት ነው እና እና መንገድ ላይ ጥለዋት እሷ የተገኘችው እዛ መንገድ ላይ የሆነ እንትን እንስሳቶች የሚኖሩበት አሁን ለምሳሌ እንደ ኬማ ነገር አለ። እዛ አጠገብ ነው ጥሏት የሄዱት። ከዛ በኋላ ደግሞ እሷ የምትሄድበት ቦታ ታጣና በኢድ ወዜማ ሰው በየቦታው እየተደሰተበት፣ እሷን ግን መንገድ ላይ ጥሏት ምንም ጥላ በሌለበት። ታውቃላችሁ የሳውድ አረቢያን ሙቀትና ፀሐይ የሚታቆት ነው። እና በተለይ ደግሞ ገጠር ሲሆን በጣም ከባድ ነው። ታውቃላችሁ ገጠር ያላችሁ የታቁታላቸው ብዬ አስባለሁ። ገብቷቸው ከዛ የምትጠጋበት ቦታ አታ መጨረሻ ላይ ግን ዝባላ ስር ተጠግታ በተኝችበት ነው አንድ ሰውዬ አግኝቷት፣ እንደዚሁ እንትን በግ ጠባቂ አግኝቷት። መጨረሻ ላይ ሲያናግራት አትናገርም። በጣም እንትን በቃ ውስጧ የሆነ ተቃላሽ ከድንጋጤ የተነሳ ምንም የምታቀው ነገር በቃ ምላሷ ራሱ ከድንጋጤና ከፍርሃት የተነሳ ምላሷ ራሱ ተሳስሮባት የሚጠይቃትን ነገር ራሱ በደንብ እየመለሰችለት አይደለም። ለምን እያለቀሰች በጣም አልቅሳ አልቅሳ አልቅሳ መጨረሻ ላይ ግን እዛው እየተንቀጠቀጠች በተኘችበት ነው ያገኛት። ገብቷቸዋል። ከዛ በኋላ አንስቷት ሲጠይቃት ራሱ መልስ አትመልስም። ለምን ጀው አድርጓታን ነ የሆነ በቃ እንትን ጭንቅላት የመምተኝ ወይም ደግሞ እንትን የአእምሮ እንደ በሽተኛ ነው የሆነችው ማለት ነው። በኋላ ላይ ውሃ ሰጥቷት ምናምን አረጋግቷት ሲጠይቃት መዳሜ እንትን ሽንትን ሸናልን ውረጅ ብላኝ እዚው ጥላኝ ሄደች። ልጆቿን መኪና ውስጥ እንትን ብላ እኔ ስመጣ እኔ እንዳልገባ አድርገው በሩን ዘግተውብኝ ትቶኝ ሄደዋል። ኒ ያለችው የት ሀገር ልጅነች ምናምን ስላት፣ ምንም አትመልስም። በሰዓቱ ያየቻትን ነገር ብቻ ነው የምትናገረው ማለት ነው። እና እህቶቼ አንዳንድ አረቦች በሆኑ ሰዓት ላይ በጣም ከፍተዋል። በተለይ ደግሞ የሀገራችንን ድክመት ኤምባሲዎቻችን ድክመት እያዩ እህቶቻችንን መንገድ ላይ እየጣሏቸው እንደውም ደግሞ እንደፈለጉ ከተጫወቱባቸው በኋላ ብራቸውን ሳይሰጧቸው አውጥቶ እየጣሏቸው እንደሆነ እየሰማችሁ ነው። እየሰማንም እየሰማችሁ ነው። እና እባካቸው እህቶች የተጠንቀቁ ማለት ነው። እና እነሱም አይፈልጓችሁ ከሆነ በስነ ስርዓት መክተብ እንዲወስቷችሁ ጠይቋቸው ማለት ነው። አይ መንገድ ላይ ውረጂ ምናምን ብሎ ሲሏችሁ እሺ ብላችሁ እንዳትወርዱ። አንድ ነገር ልንገራችሁ። አንዳንድ አረቦች አሁን ምን ያደርጋሉ መሰላችሁ? ስትጣል ወይም ደሆነ ነገር እንትን ስትሉ ከቤት ውጭ የሚሉ ስራ እንትን አረቦች አሉ ማለት ከቤት አትውጡ። ምንም ቢሆን እናንተ ተናዳችሁ እቃችሁን እዛችሁ ውጭ እንዳትውጡ ማለት ነው። ካልፈለግሽኝ ወደ መክተብ መልሽኝ፣ ካልፈለግሽኝ ወደ መክተብ መልሽኝ፣ አለበለዛ አልወጣም ወይም ደግሞ ወደ ሀገሪ አሳፍሬኝ የማለት ያለባችሁ ማለት ነው። ሂቶቼ ከመሬት ተነስታችሁ እንዳትጡ ማለት ነው እና አላህ ይጠብቃችሁ። በጣም ነው ያሳዘነችኝ። በየቦታው ሰው እየተደሰተ እሷ ግን በዚህ ሙቀት ቆሻሻ ስር የቆሻሻውን ሽታ አስቡት እንግዲህ፣ ምን ያክል በሽታ እንደሚያስከትልባት እና ያጋጠማት ነገር ይሄ ነው ማለት ነው እና የእሷም እናንተ ላይ እንዳይደርስባችሁ በዱአችሁ እሷንም አትርሷት አላፊዋን መልሶ ላት የታተገር ልጅ እንደሆነች ምን እንድትናገር እና ከእንደዚህ የተጠጋ እና ፈተና አላህ እንዲጠብቀን ሁላችንም ደዋ እንደራረገላችሁ፣ ሀባይቢ እና ስቀጥል ምጠይቃችሁ ጥያቄ ነበረኝ። ምን ነበረ መሰላችሁ? ሀባይቢ እስቅ ጭንቅላት ያቃጥለኛል ማለት ነው። ወላይ የምታውቁት ነገር ካለ ነገሩኝ። በቀደም ራሱ ነግሬያቸው አብዛኞቻቸው ጥቁር አዝሙድ ምናምን ብላችሁኛል እና ጥቁር አዝሙድ እንዲህ አድርጌ ነው የምጠቀመው። እስኪ አጠቃቀሙ እንገሩኝ ማለት ነው። እና አንድ ልጅ ኮመንት ላይ ጥቁር አዝሙድ በማር አድርገሽ ጠዋት ጠዋት ዋጪ ብላኝ ነበረ። እሱን ሳደርግነ ደግሞ እንትን ልቤን ያቃጥለኛል እና የጭንቅላቴ በጣም ይወጋኛል፣ በጣም ያቃጥለኛል። በጣም ወላሂ በአሁኑ ሰዓት ላይ ሲነሳብኝ አልኳችሁ በቀንዱ ውስጡ የሚፈነዳ ነው የሚመስለኝ እና እስከሚታውቁት ነገር ካለን ነገሩኝ። ወላ በጣም አሞኛል ሀባይ ቢ በጣም ከባድ ነው። የሚረዳኝ እና የውስጥን የምናገረው ሰው አጥቻለሁ እና በደዋቸው አትርሱኝ። ሀባይ ቢ ወላ በጣም ከፍቶኛል። እንዲሁም ደግሞ የልጆች የናፍቆት ሊገለኝ ነው እና እስኪ ያሰብኩትን አላህ እንዲያሳካልኝ ዱዓ አድርጉልኝ። ወዳችኋለሁ። እናንተ ባሰባችሁትን እናሳክታችሁ በሰላም ለሀገራችሁ አላህ ያብቃችሁ። እስኪ ከእናንተ ውስጥ ያንዳችሁ ዱዓ ተቀባይነት ስለሚኖረው የሀሳብሽን አላህ ያሳካለሽ ብላችሁ ዱዓ አድርጉኝ። ወዳችኋለሁ። አላህ ከኔ በላይ አላህ ይውደዳችሁ። ቪዲዮውን ላይክ፣ ሼር ማድረጋችሁን አትርሱ። አመሰግናለሁ።